አታሻሪኩበት ሲዛዙን ተቀበሉ እሱን ፍሩ እሱን ከጅሉ እሱን ውደዱ በሱ ተመኩ የሱን ቲዛ ቦታ ሲጡት አላህን ለምኑ ቅድ መጠቀሰው አይነት ማለት ወሊክታቢ በቁርአን ማመን ለፍዙም ቃሉም ማዕናውም ሁለንተነው ከአላህ ዘንድ ነው ብሎ ማለት በቁርአን መዳኘት ሰውን ከቁርአን መፈለግ ጭቅጭቅ ሲመጣ ወደ ቁርአን ለመፋረድ መሄድ ማለት ነው ወከዛሊከ ወሊረሱሊህ ለነቢዩ ምንድነው ነስያ ማለት የስታተኡ ሱና ነሽር ማድረግ በነቢዩ ሱና ማለት ነው። ምንድ ሚያቀለሽ ወይም ደ ሚያጎድፍ የነቢዩ ሱና ሚሸረሽር የነቢዩ ሱና ሚያዛባ የነብዩ ሱና ማለት ሚበጠብል ሚቆራርት ሚከፋፍል ያ ምንድነው ምንድ የተንሸራተተ የወረዳ የዘቀጣ የወደቃ የማማ ሚያማማ የቀለጣ ሚያቀልጥ የማተሻ ሚያማሽሽ ያን መንገድ ሰዎችን አላስፈላጊ አቅጣጫ ሚያሲዝን መጥቀስ ይሄ ምንድን በሱረድ መፍጠት ለነቢዩ ነፍያ ይባላል ሱናቸው ማንፀባረቅ ቢድአ በሳቸው ዲን ላይ እንዳይነሳ እንዳይነዛ መቀረፍ ነፍያ ይባላል ወዲ አይም ወዲ ለአይመት ሙስሊሚን ለሙስሊማው ለሙስሊም ዳኛዎች በወንጀል እስካላዘዙ መታዘዝ አፈንግጦ አለመውጣት ከነሱ አለመዋጋት እነሱን ለመጣጥ ጥረት አለማድረግ ከማተፈሉን ኢኽዋንያ ሌላኛው ደግሞ ወአመትህም ለሙስሊሞች ለሙላቸው ታማኝ መሆን እና እገሌ ችግር አለባቸው ኢክዋኖች ፉላን ላን ችግር አለባቸው፣ ሀዳድያዎ ችግር አለባቸው፣ ህዝብያዎ ችግር አለባቸው። ያኒ እሽ አሻኢራ፣ ማቱሪድያ፣ አህባሽያ፣ ተብሊግያ፣ ሱፊያ፣ ኢክዋንያ፣ ሙመይአ ችግር አለባቸው፣ ዋና ዋናዎቹ መጥቀሱ ግድ ይላል። እነ ሲሃል